ፖለቲከኛው ለጠቅላይ ሚኒስትር አብይ አህመድና ለፕሬዚዳንት ኢሳያስ አፈወርቄ ከባድ ማስጠንቀቂያ ሰጡ። ጠቅላዩ አሰብን በኃይል መጠቅለል እንደማይችሉ፣ ኢሳያስን በተሳሳተ ግንዛቤ ወደ ኢትዮጵያ እንዳይተኩሱ አሳስበዋል። አሰብን በኃይል መጠቅለልም ሆነ ፋኖና ሸኔ በጦርነት ማሸነፍ አይቻልም ሲሉም ተደምጠዋል። ጉምቱ ፖለቲከኛ ለአራት ኪሎ ባሰሙት መልእክት አሰብን በኃይል ለመውረርም ሆነ የሀገር ውስጥ ተፋላሚዎችን በኃይል ለማሸነፍ እንደማይቻል ብልጽግና ማወቅ አለበት ብለዋል። ከዚህ በተጨማሪም ለሻቢያው አገዛ ትእዛዝ ገና ጥቃት ሊሰነዘርብኝ ይችላል ከሚል ስጋት ኢትዮጵያን ቀድሞ ወደ መውጋት አጉል መቀናጣት በፍጹም መግባት የለበትም ሲሉ አስጠንቅቀዋል። በጉዳዩ ላይ ዝርዝር መረጃ አለን። የትራምፕ ውሳኔ የአማራ ክልልን በከባድ ሰባዊ ቀውስ እያመሰ ነው። የአሜሪካ እርዳታ መቋረጥ በተፈናቃዮች ላይ ከፍተኛ አደጋ መደቀኑ ተሰምቷል። ከአሜሪካዊ ዩኤስኤድ እርዳታ መቋረጥ ጋር ተያይዞ በአማራ ክልል በተፈናቃዮች እና ሌሎች እርዳታ በሚፈልጉ ወገኖች ላይ ችግር እየገጠማቸው እንደሆነ የአደጋ ጊዜ ሰራተኞች አጋልጠዋል። ያስደምጣችኋለን። ጌታቸው ረዳ ተቃውሞ ያሰሙበት የመቀሌ ጉባኤ በተፈጠረው አለመግባባት ውድቅ ሆኗል። ጌታቸው ረዳና ደብረ ጽዮን ገብረ ሚካኤል የተፋጠጡበት ሰሞነኛው የመቀሌ ከተማ ጉባኤ ከፍተኛ ብጥብጥ አስከትሏል። እንመለስበታለን። ለተከታታይ ቀናት ከባድ የተባለ የድሮን ጥቃት ተፈጸመም። በቅርቡ በርካታ የካርቱም ክፍሎችን መልሶ መያዙ የተነገረለት የሀገሪቱ ጦር ጥቃት ተፈጽሞበታል። እንመለስበታለን። ጥነስ ስለን ውድ የአንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላቸው ያላችሁበት የዓለም ዳርቻ የረሳችሁ ከአንድ አፍታ ላሁኑ መደመጥ አለባችሁ ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የበዓል ቅናሽ ሊጠናቀቅ ነው። 40 ፐርሰንት በሶስት አመት ከፍለው ቀሪውን 60 ፐርሰንት ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበትን እድል ያመቻቸል። ለወድ የምሲ ሪል ስቴት የፋሲካ በዓል ምክንያት በማድረግ ቀድሞው ለሚመጡ 20 ዕድለኞች ከ30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅን መክፈያ ብቻ ማለትም ከ431000 ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሪ አማራጭ ማግኘት ይችላሉ። እንዲሁም የንግድ ሱቆችንም እየሸጥ እንገኛለን። ይፍጠኑ፣ ይደውሉ፣ የድሉ ተጠቃሚ ይሁኑ። ፖለቲከኛው ለጠቅላይ ሚኒስትር አብይ አህመድ እና ለፕሬዝዳንት ኢሳያስ አፈወርቂ ከባድ ማስጠንቀቂያ ሰጡ። ጠቅላዩ አሰብን በኃይል መጠቅለል እንደማይችሉ ኢሳያስም በተሳሳተ ግንዛቤ ወደ ኢትዮጵያ እንዳይተኩሱ አሳስበዋል። አሰብን በኃይል መጠቅለልም ሆነ ፋኖና ሸኔ በጦርነት ማሸነፍ አይቻልም ሲሉም ተደምጠዋል። ጉምቱ ፖለቲከኛ ለአራት ኪሎ ባሰሙት መልእክት አሰብን በኃይል ለመውረርም ሆነ የሀገር ውስጥ ተፋላሚዎችን በኃይል ለማሸነፍ እንደማይቻል ብልጽግና ማወቅ አለበት ብለዋል። ከዚህ በተጨማሪም ለሻቢያው አገዛዝ ገና ጥቃት ሊሰነዘርብኝ ይችላል ከሚል ስጋት ወይንም እንደለመደው ሀገሪቱን ለማዳከም የሚያስችለኝ የተሻለ እድል ዛሬ ነው በሚል የተሳሳተ እሳቤ ኢትዮጵያን ቀድሞ መውጋት አጉል መቀናጣት በፍጹም መግባት የለበትም፣ ሲሉ አስጠንቅቀዋል። በኢትዮጵያ የፖለቲካ መድረክ ረጅም ዓመታትን ያሳለፉት ጉምቱ ፖለቲከኛ አቶ ወልደቱ አያሌው ኦሮማይ እንደገና ጦርነት ይብቃ ሰላም ይምጣ በሚል ርዕስ ዘለግ ያለ መጣጥፍ አጋርተዋል። ለሕክምና ወደ አሜሪካ ከተጓዙ በኋላ ወቅታዊ ጉዳዮችን በተመለከተ ዘለግ ያለ መጣጥፍ የሚያሰራጩት አቶ ወልደቱም ሰሞነኛውን ሁኔታ በተመለከተ ተላልቀልን፣ ፈርስ፣ የመጨረሻው መጨረሻ ላይ ነን ሲሉ አስጠንቅቀዋል። ለኢትዮጵያና ኤርትራ መንግስት ለህዝቡ ለዲያስፖራ አባላት እንዲሁም ለሀገር ውስጥ ታጣቂዎች መልእክት ባስተላለፉበት በዚህ ጽሁፋቸውም በኢትዮጵያና ኤርትራ መሀል ተቃርቧል ያሉትን ጦርነት አሳሳቢነት አንስተዋል። አሁን በያዝነው መንገድ ከቀጠልን እየተላለቅን እንፈርሳለን የምለው ሟርተኛ ስለሆንኩ አይደለም፣ ይህን የምለው በተጨባጭ ምክንያት ነው የሚሉት አቶ ልደቱ ለኢትዮጵያችን አትፈርስም ብያኔ ሃይማኖታዊ ትርጉም ለመስጠት ከመሞከር ባለፈ በፖለቲካዊ መክንዮ ተከራክሮ ሊያሳምነኝ የሞከረ ሰው እስካሁን አጋጥሞኝ ያውቅም ብሏል። ያልተላለቁ መፈራረስን ውል ሊያደርግ የሚችል ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነው የሚሉት ፖለቲከኛው የኢትዮ ኤርትራን ትኩሳትና የሀገር ውስጥ ጦርነቶችን አንስተዋል። ኢትዮ ኤርትራውን ወታደራዊ ትኩሳት ከኢትዮጵያ ባለፈ ምስራቅ አፍሪካን ወደ አጠቃላይ ቀውስና ትርምስ የመምራት እድሉ ሰፊ ነው ብለዋል። የኢትዮጵያ መንግስት ለራሱና ለልጆቹ ሲል ይህን ጦርነት ማስቀረት አለበት ሲሉ የቀጠሉት አቶ ልደቱ ጦርነቱን ከልቡ ማስቀረት ከፈለገ በባህር በር ጥያቄ ሰበብ ኤርትራ ለዋላዊነት ለመጣስና አሰብን ለመውረር ፋኖን እና የኦሮሞ ነጻነት ሰራዊትን በጦርነት አሸንፎ ለማጥፋት ህዋትን እንደገና በአሸባሪነት ለመፈረጅና ከፖለቲካ ድርጅትነት ለመፋቅ ስልጣኑን ለማጽናት የሚያደርገውን ሙከራ ሁሉን እርግፍ አድርጎ መተው አለበት በማለት ጠንከር ያለ ምክረ ሐሳብ ለግሰዋል። በአንጻሩ ፖለቲከኛው ለኤርትራው አገዛዝ በሰጡት ምክረ ሐሳብም ሻቢያ ወደ ኢትዮጵያ እንዳይተኩስ አስጠንቅቀዋል። ከወቅቱ የጦርነቱ ውጥረት ጋር በተያዘ የኤርትራ መንግስት እንደልማዱ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባም ልበጥብጥ ካላለ በስተቀር ራሱን ከጥቃት የመከላከል ያለው መሆኑ ጥያቄ ውስጥ የሚገባ አይደለም። ነገር ግን ገና ጥቃት ሊሰነዘርብኝ ይችላል ከሚል ስጋት ወይንም እንደለመደው ሀገሪቱን ለማዳከም የሚያስችለኝ የተሻለ ድል ዛሬ ነው በሚል የተሳሳተ ተሳቢ ኢትዮጵያን ቀድሞ ወደ መውጋት አጉል መቀናጣት በፍጹም መግባት የለበትም ሲሉ ለአስመራው መንግስት ምክር ሀሳብ ለግሰዋል። ጦርነቱ የኤርትራን ሕልውና ጭምር አደጋ ውስጥ ሊከት የሚችል በመሆኑም ሁሉም ሶስት ጊዜ ቆም ብላቸው አስቡ የሚሉት አቶ ልደቱም የኤርትራ መንግስት ለማንም ብሎ ሳይሆን ለራሱ ሕልውና መቀጠል ሲል በቀጥታም ሆነ በተዘዋዋሪ የተንኳሽነት ሚና ውስጥ ባለመግባት ሊፈነዳ የተቃረበውን አደገኛ ጦርነት ለማስቀረት የራሱን ሚና ሊጫወት ይገባል ሲሉ ተናግረዋል። ጌታቸው ረዳ ተቃውሞ ያሰሙበት የመቀሌ ጉባኤ በተፈጠረው አለመግባባት ውድቅ ሆኗል። ጌታቸው ረዳና ደብረ ደብረጽዮን ገብረ ሚካኤል የተፋጠጡበት ሰሞነኛው የመቀሌ ከተማ ጉባኤ ከፍተኛ ብጥብጥ አስከትሏል። በነ ጌታቸው ረዳ ቅሬታ የቀረበበት የትግራይ ልማት ማህበር ጉባኤ በውዝግብ ሲቋረጥ ምርጫው እንደገና እንዲካሄድ ከፌዴራል መንግስት ትዕዛዝ መሰጠቱ ተሰምቷል። የፌዴራሉ ሲቪል ማህበራት ድርጅቶች ባለስልጣን በትግራይ ልማት ማህበር በቅርቡ በመቀሌ ከተማ ያካሄደውን አስራ ሁለተኛ ጠቅላላ ጉባኤ ለከፍተኛ የአፈጻጸም ችግሮች ምክንያት መጠናቀቁን አስታውቋል። በተለይም የስራ አመራር ቦርድ አመራሮችን ለመምረጥ በተደረገው ሂደት ላይ በተፈጠረው አለመግባባት ጉባኤው ያለ ስምምነት በመቋረጡ ባለስልጣኑ አዲስ ምርጫ እንዲካሄድ አዟል። ባለስልጣኑ በጉዳዩ ላይ ባወጣው መግለጫም ጉባኤው ከመጀመሪያው ጀምሮ ተሳታፊዎችን በመምረጥ ረገድ ጉልህ የሆኑ ችግሮች የታዩበት ነው ብሏል። ባለስልጣኑ የታዘዘውን የአካሄድ ችግር ለማህበሩ አመራሮች በተደጋጋሚ ቢገልጽም ጉባኤው በዚሁ ችግር ቀጥሏል ሲል ከሷል። ንጊታቸው ረዳ ማህበሩ በመቀሌ ከተማ ያካሄደው ጠቅላላ ጉባኤ በእነ ደብረ ጽዮን ቡድን ሙሉ በሙሉ እየተጠለፈ ነው በሚል ቅሬታ ማቅረባቸው ይታወሳል። የጉባኤው የመጨረሻ አጀንዳ የነበረው የስራ አመራር ቦርድ ምርጫ ላይ ተሳታፊዎች መካከል መግባባት ሳይፈጠር በመቅረቱ ጉባኤው ያለ ስምምነት ተቋርጧል። የተወሰኑ ተሳታፊዎችም ጉባኤውን ረግጠው መውጣታቸው የሲቪል ማህበረሰብ ድርጅቶች ባለስልጣን በመግለጫው አረጋግጧል። ባለስልጣኑ ይህ ሁኔታ ማህበሩን ወደ መከፋፈል ሊያመራና ለሕብረተሰቡ የሚሰጠውን ጥቅም ሊያስተጓጉል እንደሚችል ገልጿል። በእነ ደብረጽዮን የገባው ማህበሩ የስራ አመራር ቦርድ ምርጫ በአስቸኳይ እንዲስተካከልና አስፈላጊ የሆኑ እርማቶች እንዲደረጉ ባለስልጣኑ አሳስቧል። ከዚህ ቀደም በተካሄደው ምርጫ ጋር ተያይዘው የሚከናወኑ ማናቸውም ተግባራት በባለስልጣኑ ዘንድ እውቅና እንደሌላቸው በግልጽ አስታውቋል። ባለስልጣኑ የመቀሌው ጉባኤ የሥራ አመራር ቦርድ ምርጫ በሕግ ፊት ዕውቅና እንደሌለውና ተቀባይነት እንደሌለው አጽንኦት ሰጥቶታል። ከቦርድ ምርጫው ጋር ተያይዘው የሚከናወኑ ማንኛውም ተግባራት የፋይናንስ እንቅስቃሴዎችንና ሌሎች ውሳኔዎችን በሕግ የሚያስጠይቁ እንደሚሆኑም ባለስልጣኗ አስጠንቅቋል። በውዝግብ ታጅቦ በተካሄደው ጠቅላላ ጉባኤ ማኅበሩን ተቆጣጥሯል የተባለው የደብረጽዮን ቡድን በባለሥልጣኑ ውሳኔ ላይ የሚይዘው አቋም እየተጠበቀ ነው። የአሜሪካ እርዳታ መቋረጥ በተፈናቃዮች ላይ ከፍተኛ አደጋ መደቀኑ ተሰምቷል። ከአሜሪካዊ ዩኤስኤድ እርዳታ መቋረጥ ጋር ተያይዞ በአማራ ክልል በተፈናቃዮችና ሌሎች እርዳታ በሚፈልጉ ወገኖች ላይ ችግር እየገጠማቸው እንደሆነ የአደጋ ጊዜ ሰራተኞች አጋልጠዋል። አዲሱ የአሜሪካ አስተዳደር ወደ ስልጣን ከመጣ በኋላም በአሜሪካ ተራድኦ ድርጅት ዩኤስኤድ እርዳታ መቋረጥ አደጋ መደቀኑን የአደጋ ጊዜ ሰራተኞችና ተፈናቃዮችን ጠቅሶ ዶቼ ቬለ ዘግቧል። የዩኤስኤድ እርዳታ መቀነስና በአንዳንድ አካባቢዎች ደግሞ መቋረጥ በአማራ ክልል በሚገኙ ተፈናቃዮች ዘንድ ከፍተኛ የሰብአዊ ቀውስ እያስከተለ መሆኑን ዘገባው አመላክቷል። ለችግር ተጋልጠዋል ከተባሉ ተፈናቃዮች መካከል ከትግራይ ክልል ተፈናቅለው በጎንደር ከተማ አቅራቢያ ቀበሮ ሜዳ የሚገኙና ከኦሮሚያ ክልል ተፈናቅለው ደቡብ ወሎ ዞን መካነ ሰላም የተፈናቃዮች መጠለያ ጣቢያዎች የሚገኙት ይጠቀሳሉ። ተፈናቃዮቹ ስላሉበት ሁኔታ በሰጡት ቃል ምግብ የለም፣ የመጠለያ ድንኳኖች ፈርሰዋል፣ የህክምና ባለሙያዎች ከመጠለያው ወጥተዋል፣ ይደረጉ የነበሩ የዱቄ የዘይት ና፣ አልባሳት ድጋፎች የሉም ብለዋል። 34,000 ተፈናቃዮችን እያስተናገደ የሚገኘው የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት የሲድ እርዳታ ማቋረጡን ለዶች ብል ያረጋግጧል። የጽህፈት ቤቱ ቅድመ ማስጠንቀቂያ አስተባባሪ አቶ መሐመድ ሰይድ ሁኔታውን ሲገልጹት እገዛ የሚያደርግለት የአሜሪካ ተራድኦ ድርጅት ነበር፣ አሁን የለም። የገንዘብ እርዳታ የሚሰጡትም ጠፍተዋል። ተንቀሳቃሽ የህክምና አገልግሎት የሚሰጡ ተቋማት ነበሩ፣ እነሱም ሂደዋል ነው ያሉት። የሰሜን ወሎ ዞን አደጋ መከላከልና ዋስትና ጽፈት ቤት ኃላፊ አቶ አለሙ ይመር በዞኑ ከተለያዩ አካባቢዎች የተፈናቀሉ 32 ሺ ተፈናቃዮች በመጠለያ ከማህበረሰቡ ጋር ይኖራሉ ብለዋል። የአሜሪካ ተራዶ ድርጅት እርዳታውን በማቋረጡ ተፈናቃዮች ለዘርፈ ብዙ ችግሮች መጋለጣቸውን ተናግረዋል። ከውጭ ድርጅቶች የሚቀርቡ ድጋፎች በመቋረጣቸው የተጀመሩ ፕሮጀክቶች ተጀምረው መቆማቸውን አስረድተዋል። የተፈናቃዮች መጠለያ ድንኳኖች ፈራርሰዋል የተባለ ሲሆን መጀመሪያ መጠለያው ሲሰራ ድንኳኖቹ ለስድስት ወራት እንዲያገለግሉ ታስቦ የተሰራ ቢሆንም ድንኳኖቹ ሳይጠገኑ ስድስት ዓመታት እንዳለፋቸው አመልክተዋል። የዋግምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ ምህረት መላኩ አካባቢው ዝናብ አጠር በመሆኑ አርሶ አደሮች እርዳታ ያገኙ እንደነበር አስረድተዋል። የእርዳታ ድርጅቱ እርዳታ ማቋረጡ ተፈናቃዮችን ብቻ ሳይሆን ሌሎች ወርሃዊ ቀለብ ይሰፈርላቸው ለነበሩ ዜጎችም ፈተ ፈተና መሆኑን ነው የሚናገሩት። የአማራ ክልል አደጋ መከላከል ምግብ ዋስትናና ማስተባበሪያ ኮሚሽን ኮሚሽነር ዲያቆን ተሰስፈው ባታብል መንግስት የተፈጠረውን ክፍተት ለመሙላት እየሰራ መሆኑን ገልጸዋል። ኮሚሽነሩ ትኩረት ሰጠን እየሰራን ነው፣ አንድ ቢሊዮን ብር ለእህል መግዣ ሰብስበናል፣ ከ460 ኩንታል በላይ እህልም ተሰብስቧል ሲሉ እየተደረገ ነው ያሉትን ጥረት ገልጸዋል። የእርዳታ እህል ችግር ላለባቸው እንደሚላክላቸው፣ የጤናና መጠለያ ድንኳን ችግሮችን በተመለከተም የተነሳውን ቅሬታም እንደሚያዩት ለዶችቤሌ ተናግረዋል። አጠቃ ላይ ያለው ችግር በዘላቂነት ለመፍታት በራስ አቅም የሚሰሩ ስራዎችን በማጠናከር ከእርዳታ ጥገኝነት ለመውጣት ትኩረት መሰጠቱንም ኮሚሽነሩ አመላክተዋል። በአማራ ክልል ስድስት መቶ ሺህ የሚሆኑ ተፈናቃዮችን ጨምሮ ሁለት ሚሊዮን ያክል እርዳታ ፈላጊዎች እንደሚኖሩ ቀደም ሲል ከኮሚሽኑ ያገኘነው መረጃ ያሳያል። ለተከታታይ ቀናት ከባድ የተባለ የድሮን ጥቃት ተፈጸመ። በቅርቡ በርካታ የካርቱም ክፍሎችን መልሶ መያዙን የተነገረለት የሀገሪቱ ጦር ጥቃት ተፈጽሞበታል። የጀኔራል አልቡርሃን መቀመጫ በሆነችው ፖርት ሱዳን ለሶስት ተከታታይ ቀናት የድሮን ጥቃት መፈጸሙ ተሰምቷል። የድሮን ጥቃቶቹ ከወደብና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴሎችን ኢላማ አድርገዋል። በሱዳን ያለው የእርስ በርስ ጦርነት ተባብሶ መቀጠሉ ተነግሯል። በሱዳን ወታደራዊ ኃይል የሚመራው መንግስት መቀመጫ በሆነች የወደብ ከተማ ፖርት ሱዳን ለሶስት ተከታታይ ቀናት ከባድ የተባለ የድሮን ጥቃት ተፈጽሞባታል። ለሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ድራሽ ኃይሉ አይሎ አብዛኛውን ካርቱምን ሲቆጣጠር፣ በጀነራል አብዱል ፈታህ አል ቡርሃን የሚመራው የሀገሪቱ ጦር ኃይል መቀመጫውን ወደ ፖርት ሱዳን አዙሮ ቆይቷል። ከሳምንታት በፊት የሀገሪቱ ጦር በፈጥኖ ድራሽ ኃይሉ ላይ የበላይነት በማግኘት በርካታ የካርቱምን ክፍሎች መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ ኃይሉ መቀመጫ ከመሆኗ ባሻገር በጦርነቱ ሳቢያ በከባድ ሰባዊ ቀውስ ውስጥ ለሚገኙ የሱዳን ሕዝብ የሚደርስ እርዳታ የሚተላለፍባት የወደብ ከተማ ናት። ለሶስት ተከታታይ ቀናት በከተማዋ ላይ የተፈጸመውን ጥቃት በተመለከተም የሱዳን ጦር ኃይል ተቀናቃኙን የፈጥኖ ደራሽ ጦር የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነቱን አልወሰደም። በፖርት ሱዳን የተፈጸመውን የድሮን ጥቃት በተመለከተ ዋናውን የመርከቦች መግቢያ ወደብና ከአየር ማረፊያውን ጨምሮ በከተማዋ ካሉ በርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የአይንማኞች ተናግረዋል። በከተማዋ በተደጋጋ በተፈጸሙ የድሮን ጥቃቶች ምክንያት ጉዞዎች መደናቀፋቸውንም ተነግረዋል። ድሮን ጥቃቶቹ ከወደብና ከአየር ማረፊያው በተጨማሪ የኃይል ማመንጫና ሆቴሎችን ኢላማ አድርገዋል። ቀደም ሲል በድሮን የሚፈጸሙ ጥቃቶች በዋናነት ኢላማ የሚያደርጉት የነዳጅ ማከማቻና ወታደራዊ ጦር ሰፈሮችን ነበር። አሁን ግን የተለያዩ ተቋማት በድሮን ጥቃት እየተመቱ ይገኛሉ። ጥቃቱ መፈጸም እስከ ጀመረበት ከሦስት ቀናት በፊት ድረስ በፖርት ሱዳን ውስጥ በመቶ ሺዎች የሚቆጠሩ ተፈናቃይ ሱዳናውያን ነበሩ። ከሁለት ዓመት በላይ የዘለ ትልቅ የርስ በርስ ጦርነት እና አሁን እየተባባሰ የመጣው ጥቃት ህይወታቸውን የበለጠ ያመሳቅለዋል። ሁለት ዓመት ባለፈው የጦር ሰራዊቱና የፈጥኖ ድራሽ ኃይሉ ከባድ የርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን ከ12 ሚሊዮን በላይ ህዝብ ደግሞ ከመኖሪያው ተፈናቅሏል። በፈጥኖ ድራሽ ኃይሉ ላይ ወታደራዊ ድሎችን እያገኘ የመጣው የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማዋን ካርቱምን ክፍሎች በቁጥጥር ስር ማስገባቱን የገለጸ ቢሆንም ጦርነቱ ቀጥሏል። በጀነራል አልቡርሃን የሚመራው የአገሪቱ ጦር በካርቱም የሚገኘውን ቤተመንግስት መቆጣጠሩን ተከትሎም መንግስት መመስረቱን ያስታወቀ ሲሆን ባለፉት ሳምንታት ቤተ መንግስቱ በጀነራል ዳገሎ በሚመሩት ፈጥኖ ደራሽ ኃይሎች ተደጋጋሚ የድሮን ጥቃት ደርሶበታል። ከካርቱም የተገፉት ፈጥኖ ደራሽ ኃይሎች በበኩላቸው ጀነራል አልቡርሃን የሱዳን መንግስት ማቋቋማቸውን ተከትሎ ጀነራል ዳገሎም በበኩላቸው ሌላ ትይዩ መንግስት መመስረታቸውን አስታውቀዋል። ይህም ሱዳንን ዳግም ለሌላ ዙር ክፍፍል ሊዳርጋት ይችላል ተብሎ እንዲሰጋ አድርጓል። ከሁለት ዓመታት በላይ በቆየው ጦርነት በተለያዩ የሀገሪቱ ክፍሎች በሰላማዊ ሰዎች ላይ የሰብአዊ መብት ጥሰቶችና ጭፍጨፋዎች መፈጸማቸውን የሚያመላክቱ ሪፖርቶች ሲወጡ ቆይተዋል። በተጨማሪም በጦርነቱ ምክንያት ሰብአዊ እርዳታ ማቅረብ ባለመቻሉ በሚሊዮኖች የሚቆጠሩ ሱዳናውያን ለችግርና ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት አስታውቋል።